መካ ላይ የተወረደች ሱራ ናት። የምዕራፉ ትርጉም አልመሰድ ብሎ ማለት ዛፍ ላይ ያለው ልጣጭ እንደማለት ማለት ነው። ዛፍ ላይ ያለ ልጣጭ አለ። ያ ልጣጭ ለተለያየ ነገሮች ይጠቀሙታል የመካ ነዋሪያን። እሱም ምንድን ነው? ግመሎች ይታሰሩበታል፣ እቃዎች፣ እንጨቶች ምናምን ሲጫኑ በሱ ይታሰራል ማለት ነው። እና አልመሰድ ማለት እሱ ነው። ይሄ የወረደበት ሰበበ ኑዙል አለው። ነቢዩ ዓለይ ሰላት ወሰላም አላህ ስብሓን ወተዓላ ወአንዚረ አሺረተከ ልአቅረቢን የቅርብ ዘመዶችህን አስጠንቅቃቸው ወደ ኢስላም ይምጡ፣ ከሽርክ ይራቁ በሚል ጥሪ መሰረት ነቢዩ ዓለይ ሰላት ወሰላም የሰፋ ተራራ ላይ ሆነው ማህበረሰባቸውን፣ ዘመዶቻቸውን ይሰበስባሉ። ከዛም አንድ መልእክት ያስተላልፋሉ ከዚህ ተራራ ጀርባ ትልቅ አደጋ መጥቷልና ላስጠነቅቃችሁ ፈልጋለሁ፣ ብል ምን ትላላችሁ ብለው ሲሏቸው ሁሉም እንደ አንተ ተናግረህማ እንጠነቀቃለን እኛ ካንተ ጋንን የሚል መልእክት ሲያስተላልፉ፣ ከእነሱ መካከል ግን አንድ ሸኪይ የሆነ ድለቢስ ነበር። እና አጎታቸው ዓብዱልሙጠሊብ አቡልሃም ማለት ነው። አሊሃዛ ጀማዕተና ለዚህ ነው እየሰበሰብከን ተበለከ ብሎ ይላል።

አንሁ ከሱ ማሉሁ ገንዘቡ አላዳነውም አላተረፈውም አላብቃቃውም። ወማ ከሰብ የሰራውም ስራ ልጆቹም እሱን ሊያድኑት አልቻሉም። ሰየስላ ናረን ዛተ ለሀብ ሰየስላ ናረን ዛተ ለሀብ ሰየስላ የሚገባ ይሆናል ናረን እሳትን ዛተ ለሀብ

ኡመውያ የተባለችዋ እሷም ጀሃነም የምትገባ ትሆናለች። ሁኔታዋ ደግሞ ሐማለተ ተሸካሚ ሆና አልሓጠብ ማገዶን ተሸካሚ ሆና ነቢዩ ዐለይ ሰላት ወሰላም ላይ የምታደርጋቸውን ሁኔታዎች በአኽራም የምትቀጣ ይሆናል። በዛ ሁኔታ ተሸክማ መታ እሾኩን እንደምትደረድረው ሁሉ ነቢዩ ዐለይ ሰላት ወሰላም መንገድ ላይ ልክ እንደዛ ተሸክማ እንደመጣች እዛም ተሸክማ ወደ ጀሃንም የምትገባ ትሆናለች። ፊ ጂዲሃ ሐብሉን ሚን መሰድ አንገቷ ላይ ደግሞ ሐብሉን ገመድ ይኖራል። ሚመሰድ ከሉጫ የሆነ ያሰረችበት በዱንያ ላይ ያ የዛፍ ሉጫ የዛፍ ልጣጭ፣ በዛ እሷም ታስራ አንገቷ ላይ